ለምን ተሰቀለ ማለት ያ ደምንም ኃጢአት እዛ ሆኖ በአምላክነቱ ይቅር ማለት ይችላል። እና ለምን ይሄ ሁላ መከራ መቀበል አስፈለገው የሚለው ላይ ደግሞ ጥያቄ አለ። ኢሳና ና ኢየሱስ አንድ አይደሉም ብዬ ትናንት ተፈራርመን መን እኔ ና አንቺ። ያው ለምዶባት በቃ መልሱላት ቢልማር ነው ችግር የለም በቃ እሺ ንግስት፣ ሰላም ብያለሁ። እንዴት ነሽ? ረጅም ሰው ዛሬ ቁጭ እላ ከኛ ጋር አሳለፈች። ንግዝ ወዲቱ እንዴት ነሽ? ሰላም ይሰማል? አይሰማል? ይሰማል። መማር ስለፈለግኩኝ ነው ገስት ላይ ቁጭ አልኩት። ጎበዝ፣ እንኳን ደስ ብሎኛል። ብዙ ነገር ነው ተማርኩት አሪፍ። እንደዚህ ብቅ ብቅ እያልሽ አትጥፊ። እሺ አንደኛ፣ በአንቺ ምክንያትም በአንቺ ሰበብን ብዙዎች ይማራሉ፣ አንቺም ደግሞ ትማሪያለሽ። ኢቭን ይህችን ሰዓት እንኳን በዚህ መልኩ ማሳለፍሽ ለአንቺም ትልቅ እረፍት፣ ሰላም ነው የሚሰጥሽ እና እንደዚህ ብቅ ብቅ እያልሽ እኛን ማበረታችን አንቺን ጠንክሪ። እሺ ንግስት እየሱስ ለምን ተሰቀለ? እዛ ሆኖ ለምን አልማረም? መማር አይችልም ወይ? ብላ ጠይቃለችና መማር ይችላል። መምህር ክርስቶፎሮስም ከታች ስላሉ አስገቧቸው። መማር ይችላል ሰሚራዬ፣ ችግር የለበት። ከችሎታ አንጻር ከሆነ እግዚአብሔር እዛ ሆኖ በቃ ምር ያለውን ማለት ይችላል። ግን ለምንድን ነው የመጣው ከተባለ አዳም የሰራው ኃጢአት ከእግዚአብሔር ፍርድ ጋር መስማማት መቻል አለበት እግዚአብሔር ለምሳሌ እንደው ሁሉን ስለሚችል ብሎ ህግንም አይተላልፍም የራሱን ህግም አይጥስም እግዚአብሔር ራሱ ያወጣውን ህግ ምን ብሎታል አዳምን ይሄን ፍሬ በበላ ጊዜ ሞትን ትሞታለህ ብሎታል ሞትን ትሞታለህ ስለዚህ የአዳም ሞት ማለት በማስረጃ ኦኬ ዘፍጥረት አንድ ላይ እሺ ማመ እንግዲህ ትተባበሪናለሽ ህግ የተሰጠውን ዘፍጥረት አንድ ላይ ክፈችላትና በርትልሻለች ችግር የለም ሞትን ትሞታለህ ብሎታል ያው እናንተ ጋርም አለ በእርግጥ ፍሬውን እንዳይበላ እንዳይቀርብ እግዚአብሔር ትእዛዝ ሰጥቶት ነበር ያን ትእዛዝ ከተላለፈ ደግሞ የሚገጥመውን ነገር ነግሮታል አስቀድሞ የእግዚአብሔር ፍርድ አስቀድሞ ተነግሯል ማለት ነው የሚሆነው ነገር ። ስለዚህ አዳም በነፃ ፈቃዱ ያን ሲበላ ያ ፍርድ ሁሉ በአዳም ላይ ተፈጽሞበታል። አንደኛ ሞትን ሞቷል። ሁለተኛ ምንድነው የልጅነት ጸጋ የእግዚአብሔርን ጸጋ ከላዩ ተቀፏል፣ ከገነት ወጥቷል። እና በዚች ምድር ላይ ደግሞ እንዲኖር ተደርጓል። እች ምድር ደግሞ ከአዳም የተነሳ ሁሉ ተረግማለች ማለት ነው፣ ምድር ሳትቀር ተረግማለች። ስለዚህ እነዚህ ሁሉ እርግማኖች፣ እነዚህ ሁሉ ነገሮች የሚሻሩት በምንድን ነው እነዚህ ሁሉ ነገሮች እግዚአብሔር ፍትሃዊም ነው ደግሞ አሁን ዝም ብሎ ቃሉን ተናግሮ እንደገና ቃሉን አያጥፍም እግዚአብሔር ቃሌን ከማጥፍ ሰማይና ምድር ቃሌን ከምሽር ሰማይና ምድር ቢሻር ይሻላል ይለዋል ይኸውልሽ ይኸው ዘፍጥረት ላይ ቅድም ያለችሽ ማለት ነው ዘፍጥረት አንድ ቁጥር ስንት ላይ ነው ቁጥር ሀያ ዘጠኝ ጀምሮ ያው እግዚአብሔር አምላክ እግዚአብሔርም አለ፣ እንሆ መብል የሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ ሀመልማል ሁሉ፣ የዛፍን ፍሬ የሚያፈራውን ዘር ያለውንም ዛፍ ሁሉ ሰጠዋችሁ። ለምድር አራዊት ሁሉ፣ ለሰማይም ወፎች ሁሉ፣ ሕያው ነፍስ ላላቸው በምድር ተንቀሳቃሽ ሁሉ የሚበቅለው ሀመልማል ሁሉ መብል ይሁንላችሁ። እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እንሆም እጅግ መልካም ነበር። ማታም ሆነ ጠዋት። የትኛው ነው የፈለከው? አይ ትዕዛዝ የሰጣቸው ነው፣ እንዳትበሉ ከዚህ ፍሬ ብሎ ከዛ በኋላ የበሉበትን ታሪኩን እዛ ላይ እያሳየናት ማስረጃ እያለች ስለሆነ ዘፍጥረቱ ሁለት ላይ ላጣላት ላጣ ያ ማስረጃውን እያየው ስላለች ቀስ ቀስ እያለን እነግራታለሁ እና ለማንኛውም እ የነገር ታወጣልሻለች ሴቲቱ መባብ አለችው ከላይ ቀወይ ከላይ የትዕዛዙ ወይማ፣ በቃ አልሞስት ጥሰዋል። ከመጣሳቸው በፊት ያለውን ትእዛዝ እግዚአብሔር ሕጉን ሰጣቸው። ሰሚራ፣ ሕግ ሰጣቸው አትብሉ ብሉ፣ እዛ ፍጥረት ምዕራፍ ሁለት ላይ ነው ያለው። ከዛ ይሄን ፍሬ ከበላችሁ ግን የሚደርስባቸውን ነገር ነገራቸው። ቅድም እንዳልኩሽ አንደኛ ሞት ያመጣል በሱ ላይ ማለት ነው። ሞት ሲባል የዘላለም ሞት ነው፣ ከእግዚአብሔር መለየት አንደኛው ሞት ነው። ሁለተኛ የስጋ ሞት ነው። ሶስተኛ ደግሞ ገነትን ማጣት ነው እና እነዚህ እነዚህ ብዙ ነገሮች መጥተውበታል፣ ግን ዋና ዋናውን ልንገርሽ ብዬ ነው። ስለዚህ እነዚህ ነገሮች ካረገ በኋላ እግዚአብሔር እንዴት ነው፣ አንደኛ ሟች ሆኗል የሚሞት ሆኗል። በቃ አትሞትም ከዚህ በኋላ ሕያው ሁን ሊለው አይችልም እግዚአብሔር። ፍርድ ነው የተላለፈበት የእግዚአብሔር ፍርድ ማለት ነው። ስለዚህ የአዳም ፍርድ ሊሻርለት ይገባል። የአዳም ኃጢአት በደሉ ሊከደንለት ይገባል ማለት ነው አይደለ ዝም ብሎ አይደለም የሚከደነው ደግሞ ተነስቶ እግዚአብሔር በቃ በድለ ነበር አይ የቅርብ ይሃለው በቃና ገነት ግባ ቢለው ማስረጃውን ስላለች ማስረጃውን ይህ ዘፍጥረት ምዕራፍ ሁለት ቁጥር አስራ ስድስት ጀምሮ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው ከገነት ዛፍ ሁሉ ትበላለህ ነገር ግን መርካም መልካምና ክፉን ከማያስታውቀው ዛፍ አትብላ ከእርሱ በበላ ቀን ሞትን ትሞታለህ። አዎ፣ ስለዚህ ሞትን ትሞታለህ ብሎታል። ስለዚህ ዛፉን በላ፣ አዳም ከዛፉ በላ፣ ከፍሬዋ በላ። ሞትን ሞት ኦኬ፣ ሞት መጣበት ከገነት መውጣት መጣበት፣ ከእግዚአብሔር መለየት መጣበት። ጸጋውን ነው ያጣ። ስለዚህ እግዚአብሔር ምን ማድረግ አለበት አሁን? ቃሉን ፈርዶበታል። በቃና አድኛ ያለው ተነስት ግባ ቢለው ድጋሚ ኃጢአት እንደማይሰራ በምን ይታወቃል? ገነት ገብቶ ድጋሚም በኃጢአት ሊያዝ ይችላል ማለት ነው። ስለዚህ የአዳም ኃጢአቱና ጸጋው ሁሉ ነገር መመለስ መቻል አለበት። አዳም ከሞት መዳን መቻል አለበት። ሞት የሚገዛ ሆነዋል። ከዛ ጊዜ ጀምሮ በቃ አዳምን ሞት የሚገዛ ሆኗል። ስጋው የሚበሰብስ አፈርንና ወደ አፈር ትመለሳለ ብሎታል። ስለዚህ ስጋው አፈር የሚሆን ነፍሱ ደግሞ በሲወል የሚጣል ሆነዋል ማለት ነው ከእግዚአብሔር ጸጋ ርቆ በሴጣን ቁጥጥር ስር ወድቋል ማለት ነው። ምክንያቱም ከእግዚአብሔር ቃል የበለጠ ማን የማንን ቃል ሰማ? የሴጣንን ቃል ሰማ። ከምክር እግዚአብሔር የሴጣንን ምክር ሰማ ማለት ነው እኮ። ጥያቄ አልገባም መሰለኝ። ምንድን ነው ጥያቄ ምን መሰለክ ማለት እዚህ ጋር ወርዶ ተወልዶ ምናምን እዚህ ጋር ያሉ ለመከራ እስከ መሰቀል ድረስ ተመድረስ ለምን ቀጥታ አልማራቸውም? እሱን እኮ ነው እየነገርኩሽ ያለሁት ሰሚራዬ ቀጥታ እንዴት ይምረዋል? ሞት ተፈርዶበታል እኮ እያልኩኝ ያለት ሞት። አምላክ ከሆነ ቀጥታ መማር ይችላል። አምላክ ደግሞ ቃሉን አይሽርማ። የአምላክ ቃል እኮ እንደ ሰው የሚታጠፍ አይደለም። እኔ ሐሰተኛ አይደለም እንደ ሰው ሐሰትን አልናገርም ይላል እግዚአብሔር። ቃሌ ከሚሸር ከሚሸር ሰማይና ምድር ምንድን ነው ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ይላል እግዚአብሔር ከተፈረደበት በኋላ በዛ ላይ ደግሞ ፍትሃዊ ነው እግዚአብሔር። አለ ያለ ፍትህ እንዴት አድርጎ አስቢ፣ እስኪ ለምሳሌ አንድ ምሳሌ ድንገርሽ ይቅርታ፣ በአንቺም ሳይሆን በምታውቂው ሰው፣ አንድ ሰው የምታውቂው ጎረቤትሽ ወይ ዘመድሽ ሰው ገደለ። ሰው ከገደለ ምንድን ነው መሆን ያለበት? ሊፈረድበት ይገባል፣ አይደለ? በነፃ ለመላክ እንዲለቀቅ ካስፈለገ ካሳ ያስፈልጋል። ለዛ ለገደለው ሰው መካስ አለበት። ያለ ካሳ ከተለቀቀማ ሟሽ ተበድሎ ቀረ ማለት ነው። አይደለ ሟሽ ተገፋ ማለት ነው። ስለዚህ አዳም ደግሞ እግዚአብሔርን ገፍቷል። ሰው ተተገደለ፣ ካሳ ይገባዋል፣ ምናምን ያልከው ጋር ጥያቄ ያለኝ እዛ ጋ የበላይ ህግ ስላለ ማለት ነው ከዛ ከሰው ህግ ስላለ ነው መቀጣት የምንችለው። ይህ ደግሞ ፈጣሪ ነው ከሱ በላይ ስለሌለ ማለት ፈጣሪ ከሆነ ህግ ብጫም ሳይሆን ፍትህስ፣ ህጉ እኮ ፍትህ ነው ህጉ እኮ በራሱ አይደለም ህግ ምንም ለምንድን ነው ህግ የመጣው መሰለሽ ሰሚራዬ፣ ለሰዎች ፍትህ ለመስጠት ነው እንጂ ለሌላ አይደለም። አይደል? ፍትህ እንዲያገኝ አይደል? ህጉ ዋናው ፍትህን ለማስፈን ነው አይደለ? ለሌላ አይደለም ህጉ የሚቆመው አይደለ? ስለዚህ እግዚአብሔር ፍትሃዊ አይደለም። ሰው ራሱ ያገኘው የፍትሃዊነትን ህግን ያገኘው እኮ ከእግዚአብሔር ህግ ነው ስለዚህ እግዚአብሔር ደግሞ ፍጹም ፍትሐዊ ነው ስለዚህ አዳም በድሎ በቃ ሂድ በቃ በነፃ ና ግባ ምናምን ሊልህ አይችሉም አንደኛ እግዚአብሔርን በድሏል የተበደለ አካል አለ እኮ አሁን በምድር ላይ ሰው እንደሚበደለው ሁሉ እንደዛ ደግሞ እግዚአብሔርን በድሏል እኮ ማን አዳም እግዚአብሔርን በድሏል ስለዚህ እግዚአብሔር ስለበደለ እግዚአብሔር እንዴት ነው የሚክሰው መካስ አይችልም አዳም አዳም ኃጢአተኛ ነው እግዚአብሔርን ሊክስ አይችልም። እግዚአብሔር ደግሞ ቃሉን አይሽርም፣ ፈርዶበታል። ስለዚህ ምንድነው መሆን ያለበት መስለሽ? ወይ አዳም መሞትና መጥፋት አለበት ወይ ደግሞ አዳም መዳን አለበት። ስለዚህ እግዚአብሔር የትኛውን መንገድ መረጠ? አዳም የሚድንበትን መንገድ። ሲያድነው ግን ሲያድነው ግን ዝም ብሎ ተነስተ በቃ ና ኃጢአትን እንደሰርጣ ሊቅርብ እያለሁ ና ግባ ሊለው አይችልም አይለውም። ምክንያቱም በእግዚአብሔር ላይ ነው ኃጢአት የሰራው ዘላለማይ በሆነ አምላክ ላይ ነው ሀጢያትን የሰራው ማለት ነው። ሀጢያቱም ደግሞ ዘላለማዊ ነው። ስለዚህ አንድ ዘላለማዊ የሆነ አካል ያስፈልጋል ማለት የእሱን ሀጢያት ሊሽር የሚችል የእሱን ሀጢያት ወስዶ በራሱ ላይ አድርጎ ከሀሳብ ሚከፍል ያስፈልጋል ማለት ነው። ሰው ደግሞ ሊከፍል አልቻለም። ምናልባት አንቺ ከእስልምና ስለመጣሽ ነው፣ የብሉ ኪዳን ስርዓት በጠቅላላ ይሄን ነው የሚያስረዱት። የቤተ መቅደሱ አገልግሎት የንትኑ የመስዋዕት ምናምን ሲቀርብ የነበረው ከዛ አንጻር ነው ግን አጠቃላይ ብቻ ለምንድን ነው ይሄ የሆነው ካልሽ፣ ካሳ ስለሚያስፈልግ ስለነበረ ደም ሳይፈስ ደግሞ ስርየት ስለሌለ ከዛ አንጻር እግዚአብሔር ራሱ አንድያ ልጁን ልኮ የአዳመን ኃጢአት በላዩ ላይ አድርጎ በልጁ ላይ አድርጎ ማለት ነው፣ ስለኛ ቤዛ ሆኗል ማለት ነው። ስለኛ ቤዛ ሆኖ የከፈለልን ክርስቶስ ኢየሱስ ነው። ይሄን መከራ ለምን ተቀበለ ካልሽ፣ አንደኛ ከፍቅርም የተነሳ ሰው ጠፍቶ እንዲቀር እግዚአብሔር አልወደደም። በሰራ ኃጢአት ጠፍቶ ወደ ዘላለም እንዲኖር የሴጣን ባሪያ ሆኖ እንዲኖር አልፈለገም። ምክንያቱም ኃጢአት ሲሰራ ሞት የሚባል ነገር በራሱ ላይ በሞት ላይ ደግሞ ምን ሰለጠነ መሰለች? ሴጣን ዳብሎ ሰለጠነ። ስለዚህ ሰውሎ ሲሞት ማን ነው የሚገዛው? ሴጣን ነው የሚገዛው። ሊትራሊ በሁሉም ወደ ጃሃንም እናንተ እንደምትሉት ወደዛ ነው የሚወርዱት። ስጋቸው አፈር ይሆናል ይበሰብሳል። ነፍሳቸው ደግሞ ሴጣን ነበረንትን የሚለው የሚገዛው ማለት ነው ስጋቸውን ወደ መቃብር ነፍሳቸውን ደግሞ ወደ ሲዮል ይዞ ይሄደ የሚገዛው ማን ነበር ሴጣን ለምንድን ነው የሆነ ካልሽኝ ሰው ወዶ ፈቅዶ በራሱ ፍላጎት የሴጣን ተገዢ ስለሆነ እግዚአብሔርን ስላልሰማ አትብላ ይሄን ከበላ ትሞታለህ ሲለው ሰው ደግሞ አልሰማም ብሎ የሴጣንን ምክር ሰማ ኖ ካንተ እኔ ሴጣንን እሰማለሁ አለ እንግዲህ ምን ይደረግ ሴጣን ደግሞ ምንድን ነው ክፉ ነው ስለዚህ እግዚአብሔር ምርጫውን ጠበቀለት ሰይጣንን ሰምተሃልና፣ ቃሌን አልሰማህምና ያፈን ፍሬ ትበላለህ። የኃጢያትን ፍሬ ማለት ነው። ስለዚህ ኃጢአት ሠራ። የኃጢአት ደሞዝ ደግሞ ሞት ነው። ስለዚህ አዳም በራሱ ላይ ሞት አመጣ። ስለዚህ እግዚአብሔር ደግሞ ሊምሮ ወደደ። ሲምረው ግን እግዚአብሔር ያለ ሕግ ሕግ ሁሉ የእግዚአብሔር ስለሆነ ያለ ሕግ እግዚአብሔር አይምረውም። ምክንያቱም እግዚአብሔር እኮ ሕግ አክባሪ ነው። ሕገ ወጥ አይደለም። በነገራችን ላይ እግዚአብሔር እኮ እንደዛ አይደለም ሁሉ ነገር ሴጣንን ማጥፋት ሲችል እኮ በመቤታችን ስጋ ተሰውሮ ሴጣንን የያዘው እኮ ክርስቶስ እኮ ከሴጣን በላይ ጥበበኛ ስለሆነ ነው። ሴጣን ጥበበኛ ነኝ ብሎ በባብ ስጋ ወይም በባብ ውስጥ ተሰውሮ በባብ ስጋ ውስጥ ተሰውሮ አዳምና ሔዋን እንዳሳተ ክርስቶስ ኢየሱስ ደግሞ በሰው ስጋ ውስጥ ተሰውሮ ሴጣንን ድል ነሳው ብለው አባቶቻችን ያስተምራሉ። ይሄ ቤተክርስቲያን አስተምሮ ስለሆነ ማለት ነው እና ከዛ አንጻር ነው መምህር ክርስቶፎሮስም ስለመጡ እሳቸው ተቀምጦ እኔ ብዙ ማውራት አልችልም። ይመለሱ መምህር መምህር ክርስቶፎርስ ቃሌዮት ያሰማልን ቢኒ። መምህር ክርስቶፎርስ ፖዝ ሆነዋል። አንድ ነገር ለመናገር ፈልጌ ነበረና አብዛኛው ጊዜ ከችሎታ አንጻር ነው የሚነሳው ኢየሱስ ክርስቶስ ሰዎችን ለማዳን ራሱ እንትን ማለት አይችልም ወይ ይቅር ማለት አይችልም ወይ ራሱ እዛ ሆኖ እንትን ማለት አይችልም ወይ የሚል አይነት ጥያቄ ይጠየቃል። ከችሎታ አንጻር ከሆነ ለእግዚአብሔር አንዳች ነገር የሚሳነው ነገር የለም። ዘፍጥረት ምዕራፍ 18 ቁጥር 14 ላይ 16 ላይ በእውኑ ለእኔ የሚሳነኝ ነገር አለን ብሏል እግዚአብሔር። ለእሱ አንዳች ነገር የሚሳነው ነገር የለም። ኦኬ። ስለዚህ አሁን ቢኒ ባብራራልሽ መሰረት እግዚአብሔር አምላክ ከሰማይ በታች ያለው ሁሉ ለአዳም ስልጣን ሰጠውና ሁሉን ብላ ያለው ነገር ግን ክፉን ከምታስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ብሎታል። አስጠንቅቆታል ሞትን እንደሚሞት። እግዚአብሔር አምላክ ይህንን ነገር ካደረግ እንዴት ትሆናለህ ብሎ ቃል ገብቶለታል ማለት ነው፣ ለአዳም። አዳም በታዘዘው መሰረት አልተገኘም። የሴጣንን ቃል ሰምቶ የእግዚአብሔርን ቃል አላመነም። በእግዚአብሔር ቃል ላይ ታምኖ አልጸናም። ስለዚህ የሴጣንን ቃል ሰምቶ ከእግዚአብሔር ትእዛዝ ተጓደለ ማለት ነው። ስለዚህ እግዚአብሔር አስቀድሞ ምን ብሎ ተናግሯል ብለን ስንል ሞትን ትሞታለህ ብሎ ተናግሮታል። እግዚአብሔር ደግሞ ቃሉን የሚሽር አይደለም። ማቴዎስ ወንጌል ምዕራፍ 25 ላይ እንደተናገረው ሰማይና ምድር ያልፋል እንጂ ቃሌ ግን አታልፍም ብሏል። የጌታ ቃል መቼም ሰው አይደለም፣ ቃሉን የሚያጥፍ አይደለም። እኔ እንደ ሰው አይደለሁም ብሎ ሁሴ ዘጠኝ አስራ አንድ ላይ እንደተናገረው ማለት ነው። ስለዚህ ቃሉን እንደኛ እንደ ሰው የሚታጠፍ ስላልሆነ በልቶ ስላገኘው አዳም ሕጉን ተላልፎ ስላገኘው አዳም ላይ ያንን ፍርድ ፈረደበት፣ የሞት ሞት እንዲሞት ፈረደበት ማለት ነው። ሶ አዳም ከእግዚአብሔር ሲለይ የደረሱበት የመጡበት ባህሪያቶች ነበሩ፣ መሰደድ፣ ሰላም ማጣት፣ መጨነቅ፣ የባህሪ ጉስቁልናዎች። እነዚህ በሱ ላይ ደረሱ ማለት ነው። ስለዚህ አዳም ወደቀ። ያንን የወደቀውን አዳም ሊያነሳ የሚያስፈልግ አንድ አካል ያስፈልጋል። ምክንያቱም አዳም በራሱ ወደ እግዚአብሔር የመቅረብ ንጽህና አልነበረውም። ከአዳም የሚመጣን ፍሬ ደግሞ አዳማዊ ማንነትን ነው ይዞ የሚመጣው ኢሳያስ ስልሳ አራት ላይ ቁጥር ስድስት ላይ ነቢዩ ኢሳያስ እንደተናገረው ማለት ነው ፣ ጽድቃችን እንደ መርገም ጨርቅ ሆነ፣ በደላችንም እንደ ንፋስ ወስዶናል እንዳለው ሁሉም በሀጢአት ውስጥ ነበሩ። ስለዚህ እነሱን ይህንን የወደቀውን ህዝብ ሊያነጻ የሚያስፈልግ አንድ አካል ነበረ። ምክንያቱም የበደለው ሰው ነው፣ የሚከፍለውም ደግሞ ያ በደለኛው በደል የደረሰበት ሰው ነው ማለት ነው። ያንን በደል ደግሞ ክፍያው ምንድን ነው ብያቸዋለሁ። ሞት ነው። የኃጢአት ደሞዙ ሞት ስለሆነ ሮሚ ስድስት ሃያ ሶስት ላይ የኃጢአት ደሞዝ ሞት ነው ተብሏል። ስለዚህ ለዛ ለኃጢአት ሞት ያስፈልጋል፣ መስዋዕት፣ መስዋዕት ያስፈልጋል። ደም ሳይፈስ ስርየት የለም ስላለ ቅዱስ ጳውሎስም ዕብራውያን 9:22 ላይ። ስለዚህ ይሄንን ደም የሚያፈስ አንድ አካል አለ። ሰዎችን ወደ እግዚአብሔር የሚያቀርብ ከእግዚአብሔር የተጣሉትን ከእግዚአብሔር የራቁትን ሰዎች ወደ እግዚአብሔር የሚያቀርብ አንድ አካል ያስፈልጋል። ሶ ይሄ አካል ደግሞ ማን ነው? ማን ሊሆን ይችላል? ነቢያትስ ብለን ስንል ነቢያት በራሳቸውም የወደቁ ናቸው። እነሱንም ከወደቁበት ሊያነጻቸው የሚያስፈልግን አንድን አካል በተስፋ የሚጠባበቁ ናቸው። አቤቱ ምነው ሰማዮችን ቀደህ ብትወርድ እያለ ኢሳያስ 61 ቁጥር አንድ ላይ እንደሚለም ነው ማለት ነው። ሰማዮችን ቀደህ ብትወርድ፣ ኃጢአታችን እንደ ንፋስ ወሰደን፣ በደላችን አቤቱ እግዚአብሔር አትቆጣ እያሉ ነቢያቶች እግዚአብሔርን የሚማፀኑ ናቸው። ስለዚህ እግዚአብሔር አምላክ ነቢያትን ወደ ህዝቡ ሲልክ ህዝቡን እንዲያስተምሩ፣ ከእግዚአብሔር እንዳይርቁ እንዲሁም ደግሞ ህዝቡን እንዲያጽናኑ ይልካቸዋል። እነዛን ቅዱሳን ነቢያትን ማለት ነው። ኢሳያስ አርባ ቁጥር አንድ ላይ አጽናኑ ህዝቤን፣ አጽናኑ ይላል አምላካችሁ፣ እንደተባለው ቅዱሳን ነቢያት ይመጣሉ፣ ህዝቡን ያጽናናሉ። ምን እያሉ? የተስፋ ቃል እየሰጡ ማለት ነው። እሱ ምንድን ነው? ሰዎች በዛ ኃጢአት ውስጥ እንደማይቀሩና በልጁ በክርስቶስ ኢየሱስ እንደሚጸኑ ለቅዱሳን ለህዝቡ እያጽናኑ ህዝቡን ወደ እግዚአብሔር ይመልሱ ነበር። ወደ ጣዖት አምልኮ እንዳይሄዱ በልጁ በክርስቶስ ኢየሱስ የእግዚአብሔር ህዝቦች እንደሚሆኑ በነቢያት በኩል እግዚአብሔር አምላክ ህዝቡን እያጽናና ለአምስት ሺህ አምስት መቶ ዘመን ጠበቀ ማለት ነው። ስለዚህ ይሄንን መስዋዕት ሊከፍል የሚችለው ማን ነው ብለን ስንመለከት ነቢያትን አየን። ነቢያት አይችሉም። መላእክትን ብለን ስንመለከት መላእክት ይሄንን የሀጢያትን ደሞዝ ለመክፈል መሞት ይጠበቅባቸዋል። መላእክት ደግሞ የሚሞት ባህሪ የላቸው የሚሞት ባህሪ የላቸውም ዕብራውያን ምዕራፍ ሁለት ቁጥር 16 ላይ የተነገረው ለዛ ነው። አብርሃምን ዘር ይዟል እንጂ መላእክትን አልያዘም የተባለው። የመላእክት ዘር ምን ስለሆነ ነው? የማይሞት ስለሆነ ነው። ስለዚህ መላእክት ይህን መስዋዕት ሊከፍሉ አይችሉም። መስዋዕቱን ሊከፍሉ አይችሉም። የሰው ልጆችን ወደ እግዚአብሔር ከዛ ከወደቅንበት መርገም አንጽተው ወደ እግዚአብሔር ሊያቀርቡ አይችሉም። መስዋዕተ ኦሪትን ተመለከትን። መስዋዕተ ኦሪት ደግሞ ካሉበት ኃጢአት ብቻ ሊያነጻ የሚችል ብቻ ነው። መስዋዕተ ኦሪት ዕለት ዕለት የሚሰዋ ነው እንጂ ሰዎችን አንድ ጊዜ መስዋዕት ሆኖ የዘላለምን ህይወት የሚያሰጥ እንዲሁም ደግሞ የተዘጋውን ገነት ሊያስከፍት የሚችል መስዋዕት አይደለም። መስዋዕተ ኦሪት ካሉበት ኃጢአት አንጻር መስዋዕት ያቀርባሉ፣ ከዛን ኃጢአታቸውን እግዚአብሔር ይቅር ይላቸዋል እንጂ ወደፊት ለሚፈጽሙት ነገር ወይም ደግሞ የዘላለም ህይወትን የሚያሰጣቸው አልነበረ። መስዋዕተ ኦሪት ይልቅ ሊመጣ ላለው ለክርስቶስ ኢየሱስ አንድ ጊዜ ለሚሰዋው ለክርስቶስ ኢየሱስ ምሳሌ ነበር፣ የብሉይ ኪዳን መስዋዕት ማለት ነው። እንግዲህ ተመለከትን፣ ነቢያትን አየን። ነቢያት በራሳቸው በውድቀት ውስጥ ሆነው ጭራሹን ክርስቶስን በተስፋ ቃል የሚጠባበቁ በእርሱ እንድናለን ብለው ተስፋ አድርገው ወደ መቃብር የወረዱ ናቸው። መላእክትን አየን፣ መላእክትን እንደማይችሉ ተመለከትን። መላእክት የሚሞት ባህር የላቸውም። እግዚአብሔርንስ ብለን ስንመለከት እግዚአብሔር ይችላል እግዚአብሔር ከአሊ አምላክ ነውና ምንም ማድረግ የሚችል አምላክ ነውና፣ እግዚአብሔር ሰዎችን ማዳን ይችላል። ካዲያ እንዴት ነው ማዳን የሚችለው ብለን ስንመለከት ሰዎችን ለማዳን ሰው መሆን ነበረበት። ምክንያቱም የበደለው ሰው ነውና፣ የተፈረደበት ሰው ነውና፣ በደለኛውም በደሉን የሚቀበለውም ሰው ነው። በሰው በኩል ነው ማለት ነው ድህነትም የሚፈጸመው። ካዲያ ሰው ብቻ ይህንን ነገር ይችላሉ ብለን ስንል አይችልም። ስለዚህ እግዚአብሔር አምላክ ማሟላት ያለበት አራት ነገሮች አሉ ማለት ነው። እኛን ሰዎችን የወደቅነውን ሰዎች ለማዳን እነዚህን አራት ነገሮች ማሟላት ነበረበት። እነሱ ምን ምንድን ናቸው ብለን ስንል ሰው መሆን አለበት። ምክንያቱም አምላክ በባህሪው ሞት የሚስማማው አይደለም፣ የሚሞት ባህሪ የለውም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እንደተነገረው እርሱ ብቻ የማይሞት ማንም ሊቀርቦ በማይችል ብርሃን ይኖራል እንደተባለው መለኮት በባህሪው የሚሞት ባህሪ ስለሌለው የሚሞትን ሥጋን ገንዘቡ ማድረግ አለበት፣ ሰው መሆን አለበት። ያ አስቀድሞ የነበረው አምላክ ተወልዶ የሰው ልጅ ሥጋ ገንዘቡ አድርጎ መገለጥ አለበት ማለት ነው። ምክንያቱም የተፈረደበት ሰው ስለሆነ ሰው መሆን አለበት። ሁለተኛው ደግሞ መሞት አለበት፣ መሞት አለበት። ሶስተኛው ሞትን ማሸነፍ አለበት። ሞትን ማሸነፍ አለበት ስንል ሞቶ መቅረት ብቻ አይደለም፣ ሞቶ ሞትን ድል አድርጎ ትንሣያችንንም ጭምር ሊያሳየን የሚችል ፍጡር ይችላሉ። ይህን ነገር ብለን ስንል ፍጡር አይችልም። ነቢያት ይችላሉ ወይ ብለን ስንል ነቢያት አይችሉም። መሞት ብቻ ከሆነ መሞት ከሆነ ወደ መቃብር ወርደዋል። ነቢያት ግን ከዛ መቃብር ድል አድርገው መነሳት አይችሉም። ስለዚህ ይህን ነገር ማነው ሊያደርግ የሚችለው? አምላክ ነው ማለት ነው። ሰው ብቻውን ይህንን ነገር ሊያደርገው አይችልም። አራተኛው ምንድ ነው? ንጹህ ባህሪ መኖር አለበት። አንድ አካል ይሄን ቤዛ ሊሆን ሲመጣ ንጹህ የሆነ ባህሪ ሊኖረው ይገባል ማለት ነው። ሶ ይሄንን ደግሞ ሰው ንጹህ ባህሪ አለው ወይ ብለን ስንል የለው። በባህሪው ንጹህ የሆነ ሰው የለም። በባህሪው ንጹህ፣ ኃጢአት የማይሰራ ንጹህ የሆነ አምላክ ብቻ ስለሆነ ማለት ነው። ሰው ቅዱስ ሊባል ይችላል፣ ማነው ጻድቅ ሊባል ይችላል። ጽድቅናው እግዚአብሔርን ስላመለከ፣ እግዚአብሔርን ስለተከተለ እንጂ በባህሪው ጻድቅ ስለሆነ አይደለም። ስለዚህ ጽድቅናም ሆነ የባህሪ ንጹህነትም ያለው ማብቻ ነው አምላክ ብቻ ነው ስለዚህ ይህን እነዚህን ነገሮች ማሟላት አለበት እነዚህን ነገሮች ደግሞ ሰው ማሟላት አይችልም ሞት እንድል አድርጎ መነሳትና የባህሪ ንጹህነት ሰው ሊኖረው አይችልም ስለዚህ ይህንን ነገር እነዚህን አራቱን ነገሮች አሟልቶ አምላክ ስጋን ለብሶ በመካከላችን ተመላለሰ የእኛን በደል በደሉ አደረገ ማለት ነው ካዲያዛ ሆኖ ማዳን ይችላል ወይ አዎ ይችላል ግን ውዴታው ምንድን ነው ብለን ስንመለከት፣ እኛ በወደን ነው መልኩ አይደለም። አንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር አስር ላይ እንዲህ በማለት ይናገራል። አንድ ጊዜ ሳላበዛባቸው እንግዲህ ያየነውን የሰማነውን እንነግራቸዋለን ያለው ቅዱስ ዮሐንስ ሲናገር እንዲላል አንደኛ ዮሐንስ ምዕራፍ አንድ ላይ ገና ሲናገርም ቅዱስ ዮሐንስ ምን ብሏል? ስለ ሕይወት ቃል ከመጀመሪያው የነበረውንና፣ ቆይ ይህችን ልጨርስና ትቀጥያለሽ። ስለ ሕይወት ቃል ከመጀመሪያው የነበረውና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንንም የዳሰሱትን እናወራላችኋለን ብሏል ቅዱስ ዮሐንስ። በዓይናችን ያየነው ማንን? አምላኩን። በዓይኑ ያየነው ዮሐንስ በእጁ የዳ